የተጨናነቅ ነበር ሩታ እኔ ሩታው ልፍ እና እና መላጩ ምንድን ነው? አንድ የተረገመች ሴት ነች እቺ፣ ሄርሜላ ለምትባት ለተባት ሴት አባቴን ይዛባታለች። አብርሽም እንብ ይወራል በጣም ደግሞ የሚያናድደው ነገር አሩታ በዚህ ምክንያት የተሰቃየች የተዳደደች መሆኑን እኔን ተሸክማ በሆዶ በጣም እየተጨናነቀች ነበር። ነዛ በጣም እየጨነቀ ነበር በሩታ ውስጥ የነበርኩት። አሁን ግን በመውጣቴ በጣም ደስተኛ ነኝ። ምክንያቱም ሩታ የሚከላከልላት ሰው አግኝታለች፣ አብርሽንም የሚመልሰው ሰው አግኝቷል። ምክንያቱም ብዙዎች እኔን አስታራቂ እያሉ ነው የሚጠሩ። ታዲያ እኔ አስታራቂ ከሆንኩኝ ሩታንና አብርሽን የማስታረቃቸው ይሆናል ማለት ነው። ግን ለዚህ እናንተ እርዳታና እገዛ ያስፈልገኛል ማለት ነው። ይህ ቪዲዮ በእርግጠኝነት አባቴ ስለማይመቸው ሊያጠፋብኝ ይችላል። አብረሽ ማለት ነው። አባቴ ለምን ካላችሁ እሱ አሁን ሄርሜላ ጋር ያለውን ነገር አልፈታም። ሄርሜላ ጋር ያለውን ነገር ላስፈታው ስለሆነ ይናደድ። ካልተቀጠቀጠ አይበላም ቋንጣ። ከደጋጎቹ ሀገር ውሰዱ ይሰቆጣ። ሰበር ዜና። ሰላም ጤና ይስጥል ክብራንና ክብራን አድማ የተመልካቾች በመላው ዓለም ላይ ለምትገኙ ውድ የግሬስ ፋሚሊ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሸር፣ ሰብስክራይብ በማድረግ ትንሹ ልጃችን እንኳንም ወደ ሶሻል ሚዲያ በሰላም መጣ። ይሄ ነበረ ደግሞ የቀራችሁ። እኔም ከዚህ ቀደም ብየው ነበረ እንግዲህ ማነጋገሪያ የሆነው እንግዲህ አንድ ዩቱበር የአብርሽ ልጅ ነኝ በማለት ዩቱብ ከፍቶ ወደዚች አለም በሰላም መጥቷል። እኛም ተቀብለንሃል እንኳንም የተቀላቀልክ ብያለሁ ማለት ነው። እንግዲህ ልጁ ምን ይላል ሩታዬ? እናቴ እናቴ ሆድ ውስጥ ሆኜ በጣም ነበረ ምረበሸው የምጨነቀው፣ እናቴ በጣም ትጨነቅ ነበረ። አብርሃም ደግሞ አባቴ ከሄርሜላ ጋር በመሆኑ ብሏል ማለት ነው። እንደው ይቺ ሄርሜላ ኮ እንደው ጉዳ ፈላች፣ ጉዳ ፈላች። እንደው እኔ የምልህ ግን እዚች ምድር ላይ ስትመጣ፣ ወደ አሜሪካን ዶክተሮቹን፣ ወደ አሜሪካን ላኩኝ፣ እኔ ኢትዮጵያ ምድር ላይ መቀመጥ አልፈልግም አትልም ነበር እንዲው ልጄ። ኧረ በጣም ነው ሳኩት ማለት ነው። እንደ ይሄ ቪዲዮ አብርሃም እንደምታየው ባለሙሉ ተስፋ ይድረስ ለአብርሃም እና ለሩታ ማለት ነውና በጣም ገራሚ ልጅ ነው። ደግሞ በዚህ መጣችሁ እና አብርሃም እኮ አይዲያ ታሳጣን በሉ የኔ ውዶች ማለት ነውና፣ እንደዚህ ደግሞ እየተሰራላችሁ ነው እላችኋለሁ ማለት ነው። በጣም የብዙዎቹ ጥያቄ ዜድዬ የአብርሃም ልጅ መቷል፣ እውነተኛ ነው ወይስ ፌክ? ይሄ ይሄ ይሄ የሚያወራው ልጅ ፌክ ነው ሩታ ደግሞ የታቀፈችው እውነተኛ ልጅ ነው፣ እኔ ስነግራችሁ ማለት ነው። እና አብርሃም ታደሰና ሩታ ሀብቴን ለማለያየት ብዙ ጥረት ባትጓዙ መልካም ነው። አብሶ ትናንትና በተሰራው ቪዲዮ ቤተሰብዬ እንደው ምን ለማለት እንደፈለጋችሁ አላቅም። ምክንያቱም አብርሃም ታደሰ ከሄርሜላ ጋር ሆኖ አልመጣም። ከሄርሜላ ጋር ቪዲዮ እንዲሰራ የሚገፋፋውን ሰው ደግሞ በደንብ አድርገን እያየ ነው ነው ማን እንደሆነ ማለት ነው። ስለዚህ አብርሃም ሄርሜላን ዛሬ በጣም ሰው በጉጉት እየጠበቀው ነው በመጣ ምናምን እያለ ግን ሄርሜላ አትድረሽበት። እንደ እውነታው ባለትዳር ነው፣ የልጅ አባት ነው። ከአሁን በኋላ አብርሃም መከበር አለበት፣ ሊከበር ይገባል። እኔ ቃል ገብቻለሁ። አብርሃም ታደሰ የልጅ አባት ነው። አባት ደግሞ አይሰደብም። አባቱን የሚወድ ብያለው ማለት ነው። ቤተሰብዬ፣ በዚህ በህፃሌኔ ፈታ ነው ያልኩት። ላይክ፣ ሼር፣ ሰብስክራይብ፣ ኮመንት አሰይ ከተመቻችሁ ማለት ነው። ባይ ባይ።